በቀራ ላይታየታታየአለም መኒጌታ ሰላም የተከበራችሁ የወረዳ ሰባት ነዋሪዎች፣ የምክር ቤት አባላት፣ የመንግስት ሰራተኞች፣ አመራሮች፣ የሰላም ሰራዊት አባላት፣ በጎ ፈቃደኛ ወጣቶች፣ የአድዋና አካባቢ ፖሊሶች፣ ክቡራትና ክቡራን እንኳን ለ ፋሲካ በዓል በሰላም አደረሳችሁ። የፋሲካ በዓል ስናከብር ወገን ወገኑን እያሰበ እየሳሰበ ኢትዮጵያዊነት ስሜትን በተላበሰ መንገድ እንድናከብር አደራላለው። እንደሚታወቀው የካ ወረዳ ሰባት አስተዳደር ምንጊዜም እንደሚያደርገው ለበዓላት ጊዜ ማህበረሰቡን በማስተባበር በርካታ አደጋፉ አቅመ ደካሞችን ከጎናችሁንን አለን ኢትዮጵያዊነት እሳቢውና ፍቅሩ አልቀረም በሚል ማዕድ የማጋራት ተግባር ላይ እንገኛለን። የፋሲካ በዓልን ምክንያት በማድረግ በነገራችን ላይ 27 የአቅመ ደካሞችን ቤት በከፊልና በሙሉ የማደስ ስራ ለበዓል ጊዜ እንደ ተለመደው ብርድ ቁር የሚያስገባ ቤት ውስጥ እንዳይኖሩ ለማድረግ ችለናል። ከዚህም ባሻገር 3474 አካባቢ የሚሆን ነዋሪዎችን በአንድም በሌላም ትስስር በመፍጠር ከባለሀብቱ ጋር በማገናኘት በቀጥታ እንዲደገፉ የማድረግ ስራ እየሰራን ያለበት ሁኔታ አለ። ይሄ ደግሞ ቅድም መግቢያ ላይ እንዳልኩት የኢትዮጵያዊ እሴታችንን ባህላችንን እያጠናከርን በጋራ በፍቅር በአንድነት መኖር ዜጎች መሆናችንን ጭምር ያሳያል ማለት ነው። ይህንን ከግምት በማስገባት ከወረዳ ሰባት አስተዳደር አመራሩን በማሰማራት ባለሀብቱን በማሰማር ደከመኝ ሰለቸኝ ሳይል በዚህ መንገድ የበዓል ማዕድ ማጋራት አለ። ከዚህ ጎን ለጎን ደግሞ በዓሉ የሚከበርበት ሁኔታ በተለይ ከሃይማኖታዊ ጋር ተያይዞ ቅዳሜ ለእሁድ አጥቢያ ላይ ከአብያተ ክርስቲያናት አድረው ጸሎት አድርገው የሚመለሱ አካላት ደግሞ እጅግ ሰላማዊ በሆነ መልኩ ሰላማዊ ጥብቁ እንዲገቡ ከማድረግ አንጻር የተሻለ የተጠናከረ የሰላም ሰራዊት ጸጥታ አካል ስምሪት በጥምር ኮማንድ ፖስት ስራዎችን እየሰራ ስለምንገኝ ህዝባችን ሙሉ ሰላም ሙሉ ምቹነት ተሰምቶት በዓሉ እንዲያከብር እንፈልጋለን። ለዚህ ደግሞ እየሰራ እንገኛለን ማለት ነው። ስለዚህ የወዳ ሰባት አስተዳደር እንደምን ጊዜውም ይሄ በዓል የፍቅር፣ የሰላም፣ የደስታ ምንተሳሰበት፣ ምንተጋገዝበትና አብሮነታችን የምናሳይበት ወንድማማችነት ህሳቤ የጎለበተበት የፍቅር በዓል ጭምር እንዲሆን እንመኛለን። መልካም በዓል፣ መልካም ጊዜ።